የዛሬው ባለ ታሪካችን ከአስራ ስድስት ሚሊዮን በላይ ሰዎች እንደ ነብይ የሚቆጥሩት ከኢየሱስና ከአብ ጋር በፈለገው ጊዜ መነጋገር እችላለሁ የሚል በእምነቱ ተከታዮች አንደበትም ከኢየሱስ ክርስቶስ የበለጠ ለሰው ልጅ ጥቅምን ያመጣ ብለው የሚያመሰግኑት ሲሆን እውነታውን የሚያውቁ ሰዎች ግን ሌባ፣ ከአምሳ በላይ ሴቶች ጋር ትዳር መስርቶ ከሰላሳ በላይ ልጆችን የወለደ ባለጌ፣ የተከታዮቹ ሚስቶች የሚቀማስ የሰኛና፣ ራሱን ከፈጣሪ እኩል የሚያደርግ ዝረኛ ሰው ብለው ይወርፉታል። እውነታው ወዴት ነው ያለው? ታሪኩ ወደ 1800 ይመልሰናል። ሉሲ ማክ ስሚዝ እና ጆሴፍ ስሚዝ ሲኒየር የሚባሉ ባልና ሚስት ይኖሩ ነበር። በግብራቸው ነጋዴና ገበሬዎች ሲሆኑ፣ በሃይማኖታቸውም ደግ ወጋ አጥባቂ ክርስቲያኖች ነበሩ። በትዳራቸው 11 ልጆችን የወለዱ ሲሆን ከነዚህም ውስጥ አራተኛው ልጅ በታህሳስ 23 1805 ተወለደ። ስሙን በአባቱ ጆሴፍ ስሚዝ ጁኒየር ብለው ሰየሙት። ጆሴፍ ስሚዝ ከልጅነቱ ጀምሮ በሃይማኖት ላይ ጠበቅ ያለ ፍላጎትን ማሳየት እንደጀመረ ይናገራል። 14 ዓመት ሲሆነውም በከተማው የነበረው የፕሮቴስታንት ቤተ ክርስቲያን አስተምሮችን መከታተል ጀመረ። ክርስትና አልበቃው ብሎ አንዳንድ የጥንቆላ ትምህርቶችንም መማር ጀመረ። በልጅነቱም አባቱና አያቱ በህልም ከፈጣሪ ጋር ንግግር እያደረግን ነው እያሉ ሲናገሩ ይሰማ ነበር። ይህን የሰማው ይሄ ጎረምሳም እንደዚህ አይነት ነገሮችን ለመመልከት ይጓጓ ነበር። ከዕለታት አንድ ቀን መጽሐፍ ቅዱስን ሲያነብ የያዕቆብ መልእክት ላይ አንድን ጥቅስ አግኝቶ ለጥያቄዎቹ መልስ ፈጣሪ ጋር እንዳለ አሰበ። ቀጥሎም ወደ አንድ ጫካ ብቻውን ሄደ። ጫካ ውስጥም ከገባ በኋላ በጉልበቱ ተንበረከከና እውነተኛው ፈጣሪ እንዲገለጽለት ብለመነ። ጸሎቱን በሚያደርስበት ሰዓትም ከጀርባው አንድ የማያውቀው ነገር የሚመለከተው መስሎት ፈራ። ትንሽ ቆይቶም ሰውነቱን አንድ ነገር ተቆጣጠረው። ይህ ወጣትም በሆነው ነገር ተደናቅጦ ወደ ፈጣሪ ጮኸ፣ ተማጸነ። ከሰማይም ብርሃን ወደ ጆሴፍ አበራ፣ ሁለት ምስሎችን ተመለከተ። ሁለቱ አካላት ከሰማይ ወደ ጆሴፍ ከወረዱ በኋላ አንደኛው እጁን ወደ ጆሴፍ ዘረጋ፣ ጆሴፍም በእጁ ላይ የቁስል ምልክቶችን አየ። እነዚያ ሁለት አካላትም ተናገሩት፣ ራሳቸውንም እግዚአብሔር አብና ኢየሱስ ክርስቶስ እንደሆኑ አስረዱት። ቀጥለውም ለጥያቄዎቹ መልስን መስጠት ጀመሩ። ጆሴፍ ትክክለኛው እምነት የትኛ ነው የሚል ጥያቄውን ከልቡ ለማራቅ የሚረዳውን ነገር ነገሩት። አሁን ካሉት ክርስትና እምነቶች ውስጥ የትኛውን እምነት አትቀላቀል፣ ሁሉም ከመጀመሪያው ክርስትና እምነት አፈንግጠው ወጥተዋልና። ነገር ግን አትፍራ፣ ትክክለኛውን እምነት ላንተ እንገልጥልሃለን፣ የቀደመውን ክርስትና ትመልሳለህ። ይህንንም ተናግረውት ከሱ ተሰወሩ። ይህንንም ራእይ በ16 ዓመቱ በ1820 ከተመለከተ በኋላ የሆነውን ነገር ለቤተሰቦቹ ነገራቸው። ራእዩንም በውስጡ ይዞ የትኛውንም ቤተ እምነት ሳይቀላቀል እየጸለየ ተቀመጠ። ከመጀመሪያው ራእይ ሶስት ዓመት በኋላ ቤቱ ሆኖ ሲጸልይ አንድ መልአክ ተገለጠለት። ይሄ መልአክ ስሙ ሞሮናይ እንደሚባል ነገረው። በተራራዎቹ ውስጥም የወርቅ ገጾች ያሉት አንድ መጽሐፍ እንዳለና እዛ የወርቅ መጽሐፍ ውስጥም ያሉትን ሁለት ድንጋዮች በመጠቀም ያንን መጽሐፍ የሚተረጉመው እሱ እንደሆነ ነገረው። ይህንንም ራእይ ከተመለከተ በኋላ ወደዚያ ተራራ ይሄድና የወርቁን መጽሐፍ ከሁለቱ ድንጋዮች ጋር ባሉበት ቦታ ላይ ያገኛቸዋል። የወርቅ መጽሐፉን ለማውጣት እጁን ሲሰነዝር ሞሮና የሚባለው መልአክ ይከለክለዋል። ጆሴፍ የወርቅ መጽሐፉን ከዓመት ዓመት እየተመላለሰ እየጎበኛቸው ካሉበት ሳያወጣቸው አራት ዓመታት ተቆጠሩ። ከእለታት አንድ ቀን ከስራ ወደ ቤቱ ሲመለስ የመጀመሪያ ሚስቱ የምትሆነውን ልጅ ይተዋወቃታል። ከእሷ ጋርም ትዳር ከመሰረተ በኋላ ሚስቱን ይዞ ወደዚያ ተራራ ላይ ይወጣል። በዚህም ቀን የወርቁን መጽሐፍና ሁለቱን ድንጋዮች እንዳይወጣ ከሞሮናይ ፍቃድ ተሰጠው። መጽሐፉንና ሁለቱን ድንጋዮች ይዞ ወደ ቤቱ ገባ። ሞሮናይ መጽሐፉን ለማንም እንዳያሳይና በሁለቱ ድንጋዮች አማካኝነት መጽሐፉን እንዲተረጉም መጽሐፉም የመጀመሪያዎቹን ህንዳዊ የአሜሪካውያንን ታሪክ የሚያስረዳ እንደሆነ ነግሮት ከሱ ተሰወረ። ዮሴፍ መጽሐፉን ይዞ ቤቱ ከገባ በኋላ ለመተርጎም እንዲያግዘው ባለጸጋ ጎረቤቱን ጠይቆ ስራውን ጀመረ። ጆሴፍና ማርቲን ሀሪስ የሚባለው ጎረቤቱ መጽሐፉን ቀስ በቀስ መተርጎም ጀመሩ። በ1829 መጽሐፉን ሙሉ በሙሉ ተርጉሞ ጨረሰ። የወርቅ መጽሐፉንም ሞሮና የሚባለው መልአክ ከእነሱ ወሰደባቸው። ጆሴፍ የተረጎመውን መጽሐፍ የሞርመን መጽሐፍ በሚል ርዕስ አሳትሞ ማሰራጨት ጀመረ። በዚህ መጽሐፍ ውስጥ ምን ምን ነጥቦች እንዳሉ በኋላ እንመለከታለን። ይህም ከሆነ በኋላ ጆሴፍ ቤተሰቦቹን ማሳመን ጀመረ። ነገር ግን ያሳመናቸውን ሰዎች እንዴት ማጥመቅ እንዳለበት አያውቅም ነበር። ስለዚህ እንደለመደው ጆሴፍ ጓደኛውን ይዞ ወደ ጫካ ሄደ። ስለ ጥምቀትም ያለውን ጥያቄ ወደ ፈጣሪው ያቀረበ። ፈጣሪም ጸሎቱን ተቀብሎ ጆሴፍና ጓደኛው ተንበርክከው ባሉበት ቦታ መጥምቁ ዮሐንስን ላከላቸው። ሁለቱንም አጠመቃቸውና እንዲያጠምቁ ስልጣንን ሰጣቸው። ቀጥሎም ጴጥሮስና ዮሐንስ ወንጌል ላይ መጥተው እጃቸውን ጭነው ባረኳቸው። ጆሴፍና ጓደኛውም ይህንን ስልጣን ይዘው ሌሎች ሰዎችን ማሳመንና ማጥመቅ ጀመሩ። ጆሴፍ እናትና አባቱን ካጠመቃቸው በኋላ ለቤተ እምነቱም የሆነውን ቤት ለመስራት ወሰነ። ቤተ እምነቱንም አሰርቶ ጨረሰ። ነገር ግን በዙሪያው የነበሩ ሰዎች በብስጭት ተነስተው ደበደቡት። የአንድንም ስፍራ ከተከታዮቹ ጋር ለቀው ተሰደዱ። የጆሴፍ ስልጣንም በአንዳንድ ሁኔታዎች መናወጥ ጀመረ። የጆሴፍ የመጀመሪያ ተከታይ የነበሩ ሰዎች እኛም እንደ ጆሴፍ ራዕይ አይተናል ብለው የራሳቸውን ተጽዕኖ በሰዎች ላይ ማሳረፍ ጀመሩ። ይህንንም የሰማው ጆሴፍ እነዚህን ሰዎች አውግዞ ከሞርመን ቤተ እምነት አስወገዳቸው። እነሱም የራሳቸውን ቤተ እምነት አቋቋሙ። ጆሴፍና ተከታዮቹ ጉዟቸውን ወደ ኦሃዮ ካደረጉ በኋላ በ1831 ኦሃዮ ደረሱ። በዚያም አዲስ ኑሮን ጀመሩ። ትምህርቱንም እየሰሙ ብዙ ሰዎች ተከተሉት። በኦሃዮ እስከ 2000 የሚደርሱ አዲስ ተከታዮችንም አፈራ። የኦሃዮ ሰዎች ግን ይህንን አዲስ እምነት ፈርተው ሞርመኖችን ማስጨነቅ ጀመሩ። በሁለቱም ወገኖች በተነሳ ጦርነትም ብዙ ሞርመን ሰዎችና ከሞርመን እምነት ውጭ ያሉ ሰዎች ሞቱ። በሚዘሪ የሚኖሩ የሞርመን እምነት ተከታዮችንም ነፃ ለማውጣት ትንሽ ወታደሮችን አዘጋጅቶ ጆሴፍ ወደ ሚዘሪ ላካቸው። የጆሴፍ ወታደሮችም እኩሌታው በኮሌራ በሽታ ታመው፣ ግማሾቹ በጦርነት ተሸንፈው ተመለሱ። ይህም ከሆነ በኋላ ጆሴፍ አዲስ ህግጋትን ለመስራት ወሰነ። በሞርመን ቤተ እምነት ውስጥ የስልጣን እርከኖችን አዘጋጀ። በሞርመን እምነት የቃል ኪዳን ምድር የሚሏትን ጽዮንን መውረስ ትልቁ ዓላማቸው ነው። ጽዮንንም መውረስ ለሚፈልጉ ሞርመኖች ጆሴፍ አዲስ ሕግን አወጣላቸው። ጽዮንን መውረስ የሚፈልግ ሰው ከቤተ እምነቱ መቅደስ ስጦታን መውሰድ አለበት። ይህ ስጦታ በቀላል አማርኛ የውስጥ ሱሪና ከአንገት ዝቅ ያለ ነጭ ቲሸርትን ሁልጊዜ ማድረግ ነው። እነዚህ ሁለት ልብሶች መቼም ቢሆን በምንም አይነት ሁኔታ ማውለቅ አይቻልም ብሎ ሕግን ሰራላቸው። በተጨማሪም ከጋብቻ በፊት ወሲባዊ ግንኙነትን ክልክል አደረገ። የሚያነቃቁ ነገሮችን ማለትም ቡና፣ ሲጋራ፣ ሻይና አርኮልንም መጠቀም በፍጹም የተከለከሉ ነገሮች ብሎ አዋጅ አስነገረ። ከጥቂት ጊዜያት በኋላም ጆሴፍ ስሚዝ በሚዘሪ ለሚገኙ ተከታዮቹ ብሎ የሰራው ስራ አሁን ሊነክሰው መጣ። የላካቸው ወታደሮች ተልእኳቸውን ባያሳኩም ከመንግስት ጋር ለመዋጋት ብለው እስከሄዱ ድረስ ጆሴፍ ወንጀለኛ ነበር። የሀገሩ መንግስት ጆሴፍን ለማሰር 2500 የሚቆጠሩ ወታደሮችን ልኮ ጆሴፍ ታሰረ። ስድስት ወርም በእስር ከቆየ በኋላ ከእስራት አምልጦ ከሚዞሪ ሸሸ። ከሚዞሪ ከወጣም በኋላ ወደ ኢለኖይ አቅንቶ ናቡ የምትባል ከተማ ደረሰ። ቤተ መቅደሱንም እንደ አዲስ ማስገንባት ጀመረ። የመጀመሪያ አራት ሰዎችን መርጦ ሐዋርያነትም ከሾማቸው በኋላ የሞርመን እምነትን እንዲያስተምሩ ወደ ዓለም ሰደዳቸው። በናቡ ከተማም አንጻራዊ ሰላምን ያገኘው ጆሴፍ አዲሱን ቤተ መቅደሱን አሰርቶ ጨረሰ። በዚያም ከዓለም ዙሪያ የሚመጡ ሰዎችን እያጠመቀ ወደ ሞርመን እምነት ያስገባቸው ነበር። ያለፈው ሥራ ግን አልለቀቀውም ነበር። በሚዞሪ እስርን አምልጦ በናቡ ከተማ እንደሰፈረ የሰሙ የመንግሥት አካላት ለወንጀሉ ፍርድን እንዲጋፈጥ የሚል ደብዳቤን ጽፈው ላኩበት። በሰላም ካልመጣ በሺዎች የሚቆጠሩ ሚሊሻዎችን እንደሚልክ የሚያስረዳውን ደብዳቤ ያነበበው ጆሴፍ በፈቃደኝነት ወደዚያ አመራ። ፍርድ በሚጠብቅበት ቤትም ወታደሮች ቤቱን ሰብረው ገብተው በሽጉጥ ተኩሰው ገደሉት። ከላይ የተመለከትነው ታሪክ የጆሴፍ ስሚዝ ነው። ነገር ግን የሰማችሁትን ታሪክ የጻፈው ራሱ ጆሴፍ ስሚዝና ተከታዮቹ ናቸው። እውነተኛ ታሪኩ ይህ አይደለም። ጆሴፍ የተናገራቸውና ያደረጋቸው ነገሮች ሙሉ በሙሉ ማለት በሚቻል መልኩ ውሸት ነበሩ። በወጣትነቱ እግዚአብሔርና ኢየሱስ ተገለጹልኝ፣ ሞሮና የሚባል መልአክም የወርቅ መጽሐፍ አለ ብሎ ነገረኝ ያላቸው ነገሮች ምንም ታማኒ ማረጋገጫ የላቸውም። የጆሴፍን ራእዮች አዎ አይተናል፣ ትክክለኛ ራእዮች ናቸው፣ መልአኩ ሞሮናይ ሲናገረውም አይተናል ብለው የመሰከሩ ሰዎች ሙሉ በሙሉ የቤተሰቡ አባላት ነበሩ። ከነሱ ውጪ በምድር በኖረበት በ39 ዓመታት ውስጥ የጆሴፍን ነብይነት የሚመሰክሩ ሌሎች ሰዎች አልነበሩም። የእምነቱ ተከታዮች በንግግር ችሎታው ወይም በአንደ በተርቱነቱ ይከተሉትና የሚናገረውን ነገር ይቀበሉት ነበር እንጂ ከተናገራቸው ነገሮች ውስጥም የትኛውንም ነገር አልተመለከቱም ነበር። የወርቅ መጽሐፍ ተሰጠኝ ካለ በኋላ የወርቅ መጽሐፉን ከሱ በቀር ማንም አላየውም ነበር ሞሮና የሚባለው መልአክ መጽሐፉን ለማንም እንዳታሳይ ብሎኛል ብሎ ለህብረተሰቡ ያሳያቸው እሱ የጻፈውን የትርጉም መጽሐፉን ብቻ ነበር። በትክክለኛው ታሪኩ ጆሴፍ 14 ዓመት ሲሆነው የሚሰራው ስራ ስለሌለው የሀገሩን ተራራዎች እየዞረ የተደበቀ ሀብትን የሚፈልግ ሰው ነበር። በእድሜ ዘመኑም ስለ ራሱ የተጋነኑ ውሸቶችን ይናገርና የውሸት የተደበቀ ሀብቶችንም በፍጥነት ማግኘት ይችላለሁ እያለ የሚዋሽ አጭበርባሪ ሰው እንደነበር ስለእሱ የተጻፉ ታሪኮች ያሳያሉ። ከዚህ ነገሮች ውስጥም አንደኛው ጆሴፍ ስለራሱ ሲናገር ስለእኔ መምጣት መጽሐፍ ቅዱስ ተናግሮልኛል ያለበት ክፍል አንዱ ነው። ሐሰተኛ ነቢያት የሚለዩበት መንገድ አንዱ ይህ ነው። ጆሴፍ ስሚዝ ራሱን ትክክለኛ ነቢይ እንደሆነ ለማሳየት የተጠቀመው መንገድ መጽሐፍ ቅዱስ ላይ ጆሴፍ የሚባል ነብይ ይመጣል የሚል ክፍል አለ በማለት ነው። መጽሐፍ ቅዱስን የምታነቡ ሰዎች ካላችሁ ግራ ሊገባችሁ ይችላል። ምክንያቱም ጆሴፍ ስሚዝ ይሄ ጥቅስ ይገኛል የሚለው በኦሪት ዘፍጥረት ምዕራፍ 50 ቁጥር 33 ላይ ነው። ይህንን ጥቅስ ስታየው ልትገረሙ ትችላላችሁ። እንዴት ይሄን ሁላ ዘመን ይህንን ጥቅስ ሳንሰማው ሳናነባው ያላችሁም አጠፉም። ነገር ግን መጽሐፍ ቅዱሳችሁን ገልጣችሁ ኦሪት ዘፍጥረት ምዕራፍ 50ን ከፍታችሁ ብትመለከቱ ኦሪት ዘፍጥረት ምዕራፍ 50 የሚያልቀው 26ተኛው አንቀጽ ላይ ነው። ስለዚህ ስለ ጆሴፍ ስሚዝ የሚናገረው አንቀጽን ከየት አመጣው ካላችሁኝ የየትንቢት የሚገኘው የራሱ መጽሐፍ ቅዱስ ላይ ብቻ ነው። ሌሎች መጽሐፍ ቅዱስ ትርጉሞች ላይ ብትፈልጉ አታገኙትም። ጆሴፍ ራሱን ነቢይ አድርጎ ነቢይ እንደሆነ የሚሰጠው ማስረጃ ራሱ የተረጎመውና የእሱን ስም እንዲይዝ አድርጎ የጻፈው መጽሐፍ ቅዱስ ትርጉም ላይ ነው። ይህ ውሸታምነትን ብቻ ሳይሆን ከእግዚአብሔር ቃል ላይ መጨመር ነው። ከዚህ የከፋ ኃጢአት ፈልጋችሁ አታገኙ። አንድ ነቢይ ነቢይነቱን በብዙ መልኩ አይተን መረዳት እንችላለን። ሙሴ እስራኤላውያንን አስርተ አምራትን ከእግዚአብሔር ጋር አድርጎ አስለቅቆ የቃል ኪዳኑን ታቦት ተቀብሎ አ 72 ቃላትን ከእግዚአብሔር ጋር ተነጋግሮ አሳይቶናል። ኤልያስ ሰማይን ዘግቶ፣ ኤልሳሙት አስነስቶ፣ ዳንኤል የጠፋ ህልምን አልምቶ ተርጉሞ ከአናብስታፍ ድኖ ነቢይነቱን አሳይቶናል። ሌሎቹም ነቢያት እንደዛው። ስለ እነዚህ ነቢያት ትክክለኛነትም የሚመሰክሩት ደቀ መዛሙርቶቻቸው ብቻ ሳይሆኑ ጠላቶቻቸውም ጭምር ናቸው። ኤልያስ የዮናስ እናት ቤት ገብቶ አንተ ማነ ስትለው እመኝኝ እኔ ነብይ ነኝ ቢላት እና ማስረጃን ስትለው እኔ ጻፍኩት የኤልያስ ታሪክ የሚለው መጽሐፍ ላይ ነቢይ እንደሆንኩኝ ያሳያል ቢላት አሁን ነቢዩ ኤልያስ እንደሚከበረው አይከበርም ነበር። ሌላኛው የውሸታምነቱ ማረጋገጫ ደግሞ የአብርሃም መጽሐፍን አግኝቻለሁ ማለቱ ነው። ጆሴፍ ከግብፅ የተገኙ ሁለት ነገሮችን ተመለከተ። በጊዜው አነጋጋሪና ምሁራንን የሚያወዛግቡ ነገሮች መሆናቸውን አስተውሎ እድሉን ሊጠቀምበት ወሰነ። ከግብፅ የተገኙት ነገሮች አንደኛው ይሄ ስዕል ሲሆን ከላይ ያለው ክፍል በእድሜ ብዛት ተቆርጦ ጠፍቷል። ሁለተኛው ደግሞ እነዚህ የድሮ የግብፃውያን ጽሑፍ ያለበት ታብሌቶች ናቸው። ጆሴፍ ይህንን ስዕል ከተመለከተ በኋላ እንዲህ ብሎ ተረጎመው። እዚህ ላይ የምታዩት አብርሃም ሰይፍ ይዞ ይስሐቅን ሊሰዋ የነበረበት ነው አለ። ታብሌቶቹንም የአብርሃም መጽሐፍ ብሎ ተረጎማቸው። እውነታው ግን ይህ ነው። በቀላሉ ስዕሉ የሚያሳየው የግብጾች የሞት አምላክ ሆረስ ኦሳይረስ የሚባለውን አምላክ ከሞት ሲያስነሳው ነው። ከዚህ ስዕል ጋርም የተገናኙ ታብሌቶች ይህንን የሚያብራሩ ናቸው። ይህንን ስዕል ጆሴፍ ሲተረጉመው አብርሃምና ይስሐቅን ታብሌቶቹ ላይ ያሉትን ጽሁፎች ደግሞ የአብርሃም መጽሐፍ አድርጎ ለመተርጎ ምን እንዳነሳሳው እንጃ። እንደ ማጠቃለያ ግን ከላይ ጠቀስ አርገን ያለፍነውን የጆሴፍን እብደት በደንብ አድርጎ የሚያሳየውን የሞርመን እምነትን ስነ ፍጥረት በአጭሩ ላሳያችሁ። በሞርመኖች እምነት በትሪሊዮኖች የሚቆጠሩ ፕላኔቶች ላይ ቀድሞ እንደኛ ሰው የነበሩ ሰዎች እንደሚኖሩ ይናገራል። ከነዚህ ፕላኔቶች ውስጥም በአንደኛው ስሙ ካልታወቀ አምላክና ስሟ ካልታወቀ አንዲት ሴት አምላክ ኤሎሂም የሚባል የመንፈስ ልጅ ይወለዳል። የመንፈስ ልጅ የሚለውን ከሰማችሁ በጥቅሉ መንፈስ ብቻ እንጂ ስጋ ለበሳ አለመሆናቸውን አስታውሱ። ለመወለድ ስጋ ያስፈልግም ወይ ካላችሁ ትክክል ናችሁ። ይህን ነጥብ ጆሴፋ አያቆሙ ነበር መሰለኝ። እንግዲህ የሞርመን ትምህርቶችን በመማርና ጥሩ ሰው ሆኖ ስለተገኘ ይሄ ኤሎሂም የሚባል ሰው ወደ ፈጣሪነት ከፍ ይላል። አንድ ሞርመን በእምነቱ ጥሩ ስራን የሚሰራ ከሆነና በጎ ሰው ሆኖ ከተገኘ ከሰውነት ወደ አምላክነት ከፍ ይላል። እቺን ነጥብ ያዙና ወደ ታሪኩ እንመለስ። የሞርመን እምነት ተከታዮች ኤሎሂም የሰማይ አባታቸው እሱ እንደሆነ ያምናሉ። ኤሎሂም በሰማይ ከብዙ ሚስቶቹ ጋር እንደሚኖርና ከነዚህ ሚስቶች ጋርም በሚያደርገው መለኮታዊ ወሲባዊ ግንኙነት ብዙ የመንፈስ ልጆችን እየወለደ ኮላ በምትባል ፕላኔት ላይ ይኖራል። ኮላ የምትባለው ፕላኔት ላይ የወለዳቸውን በቢሊዮኖች የሚቆጠሩ የልጆቹን ሁኔታ ለመወሰንና ከሌሎች አማልክቶች ጋር ለመወያየት ኤሎሂም ስብሰባን ያሰናዳል። የኤሎሂም የመጀመሪያ ልጆችም በዚህ ስብሰባ ላይ ተገኝተው ነበር። የኤሎሂም የመጀመሪያ ልጁ ሉሲፈር ሲሆን፣ ሁለተኛው ልጁ ደግሞ ኢየሱስ ክርስቶስ ነው። በሞርመን እምነት ኢየሱስና ሉሲፈር ወንድማማቾች ናቸው። በዚህ ስብሰባም ኤሎሂም አንድ ሐሳብን አቀረበ። ልጆቹ የሚኖሩበትን አንድን ዓለምን ለመፍጠርና በዚች ዓለም ውስጥም ልጆቹ ጥሩን ከመጥፎ እንዲለዩና እስከ ሞታቸው ድረስም በዚህ ዓለም እንዲኖሩ የሚል ሐሳብን አመጣ። የአባቱን ሐሳብ ያደመጠው ሉሲፈር የአዲሱ ዓለም አዳኝ እኔ መሆን አለብኝ አለ። በምድር የሚኖሩ ሰዎችም ሁሉ አምላክ መሆን አለባቸው ብሎ ሐሳቡን ተናገረ። የሉሲፈርን ሐሳብ የተቃወመው የሞርመኑ ኢየሱስም ለሰዎች ነጻ ፈቃድ እንዲሰጣቸው ብሎ ጠየቀ። በዛ የነበሩ አምላኮችም የሞርመኑ ኢየሱስን ሐሳብ ተቀብለው በአብላጫ ድምፅ አጸደቁት። ላልገባችሁ ሰዎች የሞርመኑ ኢየሱስ ያቀረበው ሐሳብ ሰዎች በምድር ላይ ሲኖሩ የፈለጉትን ነገር እንዲያደርጉ ነፃ ፈቃድ እንዲሰጣቸውን የጠየቀው ማለትም አዳምና ሔዋን ፍሬውን በልተው የወደቁት በእሱ ምክንያት ነው ማለት ነው። የሞርመን ሉሲፈር ጥያቄ ግን ሁሉም ሰዎች ነጻ ፈቃዳቸው ተወስዶባቸው እንደሌሎች ፈጣሪ እንዲሆኑ ነበር የጠየቀው። የሉሲፈር ምርጫ ቢመረጥ ኖሮ ሁላችንም ይሄኔ ፈጣሪ ሆነን በገነት ከብዙ ሚስቶቻችን ጋር ነበርን። እንግዲህ በሞርመን እምነት ሉሲፈር ከኢየሱስ የተሻለ ያስብልን ነበር ማለት ነው። ወደ ታሪኩ እንመለስና ሉሲፈር ሐሳቡ ውድቅ ስለተደረገበት ተበሳጨ። የኤሎሂም ሐሳብንም ተላልፎ ወደ ምድር የሚላኩትን የኤሎሂም ልጆችንም ሰብስቦ ሐሳቡን እንዲቀበሉና ከእሱ ጋር ሆነው ኤሎሂምን እንዲቃወሙ አነሳሳቸው። ከኤሎሂም ልጆችም ውስጥ አንድ ሶስተኛዎቹ እሺ ብለው ተቀበሉት። በዚያም ምክንያት ሉሲፈር ኤሎሂምን ስለተቃወመ ዲያብሎስን ሆነ ተከታዮቹም ደግሞ አጋንንትን ሆኑ። የሉሲፈር ተከታዮችም የሰውነት ስጋን እንዳይለብሱና ዘላለማዊ ቅጣትን እንዲቀጡ ወደ ምድር ተጣሉ። የሉሲፈርን ሐሳብ ሰምተው ከኤሎሂም ወይም ከሉሲፈር ሐሳብ ያልመረጡ መሐል ሰፋሪዎች ደግሞ በምድር ላይ ሲወለዱ ጥቁር ቆዳ ኖሯቸው እንዲወለዱ ተፈረደባቸው። ስለዚህ እንደ ሞርሞኖች ከሆነ እኛ ከኤሎሂም ወይም ከሉሲፈርም ስላልመረጥን ነው ጥቁር ቆዳ ይዘን የተፈጠር ነው። በኦርቶዶክስ ተዋህዶ ቤተክርስቲያን ቤተ እምነት ውስጥ ሰይጣንን ያልተቀበሉ፣ እግዚአብሔርንም ያልተከተሉ መላእክት የሰማይ አጋንንት ሆነው ቀርተዋል ተብሎ እንደተማር ነው ማለት ነው። በሞርመን እምነት ጥቁር ሰዎች ዳየር አጋንንቶች ነን ማለት ነው። ዘረኝነቱን ተመልከቱ። ጆሴፍ ይኖር የነበረው በ19ኛው መቶ ክፍለ ዘመን አሜሪካ ውስጥ ነው። ይህንንም ሲናገር በአሜሪካ ነጮች ከጥቁሮች ይበልጣሉ ብለው ነጮች ጥቁሮቹን እንደ ባሪያ ይገዙ በነበረበት ጊዜ ማለት ነው። ይህንንም መጽሐፍ በሚጽፍበት ጊዜ በአሜሪካ ውስጥ የባሪያ ግዞት ይቅር አይቅር የሚባል ክርክርም የተነሳበት ሰዓት ነበር። ጆሴፍም ጥቁር ቆዳ ያላቸውን ሰዎች እንዲህ ባለ መልኩ መግለጹ በዚህ ግርግር ላይ ይቆምበት የነበረውን ቦታ በግልጽ ያሳያል ብዬ አስባለሁ። ወደ ታሪኩ እንመለስ። የሉሲፈር ምክር ሰምተው የተቃወሙትና ኤሎሂምን ለመቀበል የወሰኑ ሰዎች ደግሞ በምድር ላይ ሲወለዱ ነጭ ቆዳ ያላቸው ሰዎች ሆነው እንዲፈጠሩ አድርጎ ኤሎሂም ይመርቃቸዋል። እንደ ሞርመኖች እምነት ከሆነ ጥቁር ቆዳ ያለን ሰዎች የኤሎሂም ጠላቶች፣ ነጭ ቆዳ ያላቸው ሰዎች ደግሞ የኤሎሂም ወዳጆች ናቸው ማለት ነው። ይህንንም ድርሰት የደረሰው ሰው ምን ያህል የወረደ የማሰብ ችሎታ ያለው ሰው እንደሆነ መረዳት ትችላላችሁ። እንደሱ ከሆነ ብዙ ሰዎችን የገደለ ሕጻናትን የደፈረ ነጭ ሰው ሰዎችን ከሚረዳ ሁሉንም በጎ ነገሮችን ከሚሰራ ከአንድ ከጥቁር ሰው በቆዳው ክለር ብቻ የተሻለ ይሆናል ማለት ነው። ብዙን ንበርበረው ከተባለ በሺዎች የሚቆጠሩ የሎጂክ ስህተቶች ስላሉት እንቀጥል። ይህም ከሆነ በኋላ አንድ ነገር አስተውሉ፣ ሰይጣንም ሆነ ኤሎሂም፣ ኢየሱስም ሆነ ሌሎቹ መንፈስ ብቻ እንጂ ስጋ የላቸውም ነበር። ይህንንም ተከትሎ የሰውን ዘር ለማስጀመር ኤሎሂም አንድ ሚስቱን ይዞ ወደ ምድር ይመጣል። ኤሎሂም ስጋን ይለብስና አዳምን ይሆናል። ሚስቱ ደግሞ ሔዋንን ትሆናለች። ሁለቱ ተገናኝተውም የሰው ዘር እንዲህ ይጀመራል። ኤሎሂምና ሚስቱ ራሳቸው መምጣት ለምን እንዳስፈልጋቸው እንጃ። እንዲህ አድርገው የሰውን ዘር በምድር ላይ ካስጀመሩ ከሺህ ዓመታት በኋላ ኤሎሂም በድጋሜ የሰውን ስጋ ለብሶ ወደ ምድር መጣ። አሁን ደግሞ የመጣው ኢየሱስን ለመውለድ ነው። በሞርመን እምነት ድንግል ማርያም በድንግልና አይደለም ኢየሱስን የምትወለው። ኤሎሂም ኢየሱስን ለመውለድ መጣ። ድንግል ማርያም በድንግልና ትወለውም ብያችኋለሁ። ከዚህ በላይ መናገር ስለሚከብድ የገባችሁ ይግባችሁ ብዬ ዘለዋለሁ። ብዙ ጥያቄዎች ይኖሯችኋል ብዬ አስባለሁ። አንደኛ ኢየሱስ እንደ ኤሎሂም ስጋን መልበስ አይችልም ነበር ወይ? ኢየሱስ መንፈሳዊ አምላክ ነበር፣ ኤሎሂምም እንደዛው። ስለዚህ እንደ ኤሎሂም ለምን ስጋን አልለበሰም? ሁለተኛ ደግሞ ኢየሱስን መውለድስ ለምን አስፈለገ? በክርስትና እምነት ኢየሱስ የተወለደው ሰውን ከሲኦል ቅጣት ለማዳን ነው። በሞርሞኖች እምነት ይህ ነገር የለም። ስለዚህ ኢየሱስ ሰው መሆን ለምን አስፈልገው ከምንስ ነው የሚያድንን? እስቲ ብንቀጥል ነው የሚሻለው። የሞርመኑ ኢየሱስ ከተወለደ በኋላ እኛ እንደምናውቀው ክርስቶስ አይነት ኑሮን አልኖረም። አሁንም ደግሞ አለው፣ እነዚህ ሰዎች የሚያምኑትን ነገር መናገር በአንድም ሆነ በሌላ መልኩ ምንፍቅና መናገር መስሎ ስለሚሰማኝ አልናገረውም። ብቻ እኛ የምናውቀው ኢየሱስና ሞርሞኖች የሚያውቁት ኢየሱስ መቶ በመቶ ተቃራኒ ናቸው። ለታሪኩ አስፈላጊ ስለሆነ ይህን ብቻ ልበል። የሞርመን እምነት መስራች ጆሴፍ ስሚዝ የዘር ሐረጉ ከኢየሱስ ክርስቶስ እንደሚመዘዝ ይናገራል። ወተት ነጭ ነው እንዲባል የምትፈልጉ ካላችሁ የዋናው ኢየሱስ ክርስቶስ የዘር ሐረጉ በእሱ አብቅቷል። ሎጡ ስባት የሚናገሩ ነገር ይገባችኋል ብዬ አስባለሁ። እንደ ሞርመኖች ከሆነ የሞርመኑ ኢየሱስ የትውልድ ዘሮቹ አሁንም ድረስ ምድርን ይዞራሉ ማለት ነው። ኢየሱስም ከተሰቀለ በኋላ ከተነሳም በኋላ መጀመሪያ የተገለጸው ለሐዋርያቱ ሳይሆን የሞርመኑ ኢየሱስ ጉዞውን ወደ አሜሪካ አድርጎ በዚያ ለነበሩ ከእስራኤል ወደ አሜሪካ ለተሰደዱ ሰዎች ነበር። ለእነሱም ተገልጾላቸው እንዳስተማራቸውና ተአምራቶችንም አድርጎ እንዳሳመናቸው ቤተ ክርስቲያኑንም በዚያ እንደመሠረተ የሞርመን እምነት ታሪክ ያሳያል። ይህም ብቻ ሳይሆን ከእነሱ ውስጥ የሞርመኑ ኢየሱስ ዐሥራ ሁለት ሐዋርያት እንደመረጠ ይናገራል። እነ ጴጥሮስና የመጀመሪያዎቹ ሐዋርያት ምን አድርገውት እንደሆነ እንጃ። በሞርመኖችም እምነት በእስራኤል ያሉትና ትክክለኛው ኢየሱስ ተወሎ ያስተማራቸው የአብርሃምና የያዕቆብ ልጆች የሆኑት እስራኤላውያን ትክክለኞቹ እስራኤላውያን አይደሉም። በተቃራኒው ትክክለኞቹ እስራኤላውያን ከእስራኤል ተሰደው ወደ አሜሪካ የሄዱት ናቸው ብለው ስለሚያምኑ ነው ይህንን ታሪክ ያስቀመጡት። በ421 ዓመተ ምህረት ኢየሱስ የተገለጠላቸው ህንዳውያን በሞርመኖች እምነት ትክክለኞቹ እስራኤላውያን ማለት ነው። በዚያ ከነበሩ ኒፋይት ከሚባሉ ነጮች ጋር ተዋክተው አሸነፏቸው። ከኒፋይቶችም ውስጥ አንደኛው የእስራኤላውያንን ታሪክና ኢየሱስ ወደ እነሱ እንደመጣ ከመጣም በኋላ በእነሱ መሃል ሆኖ ያደረገውን ነገር ሙሉ በሙሉ በወርቅ ወረቀቶች ላይ ጽፎ በአንድ ክርታስ አሰናድቷቸው ነበር። ይህንንም ታሪክ የጻፈው ሰው ስም ሞርመን የሚባል ሲሆን፣ እሱም ከሞተ በኋላ የሞርመን ልጅ የሆነው ሞሮናይ የአባቱን የወርቅ መጽሐፍ ወስዶ በአንድ ተራራ ላይ ይደብቀዋል። ጆሴፍ ስሚዝ በ18 ያገኙት ያለው መጽሐፍም የሞርመን መጽሐፍ ያለው ለዚህ ነበር። ለጆሴፍ ይገለጽለት የነበረው መልአክ ሞሮናይ ደግሞ የመጽሐፉ ደራሲ የሞርመን ልጅ ነበር። ለጆሴፍ ስሚዝ የሞርመኑ ኢየሱስና የሞርመኑ አብ ሲገለጹለት የጠፋው የድሮ ክርስትና ያሉት፣ ይህ ከሆነ እንኳን ጠፍቶ ቀረ ለማለት እፈልጋለሁ። ጆሴፍ ስሚዝ ይህንን ተቀብሎ ከተረጎመ በኋላ ኤሎሂም ገነት እንዲወርሱ ያስቀመጣቸውን ሕጎች እያስተማረ በምድር ላይ እንደ አምላክ ከአምሳ በላይ ሴቶችን አግብቶ ከሰላሳ በላይ ልጆችንም ወልዶ ሞተ። የሞርሞኖች የፍጥረት ታሪክ ይህንን ይመስላል። አሁን አንዳንድ ነጥቦችን እናንሳና ቪዲዮን እንቋጨዋለን። በሞርመኖች እምነት አንድ የሞርመን እምነት ተከታይ ከሞተ በኋላ ለፍርድ ከኤሎሂም ከኢየሱስና ከጆሴፍ ስሚዝ ፊት እንደሚቆም ያስተምራል። ስለ ክርስትና እምነት የነበረው እውቀት አነስተኛ ወይም በጥቅሉ ንቃተ ሕሊና ዝቅ ያለ በነበረበት ጊዜ ሰዎችን ነቢይ ነኝ ከአብቀኝ ይቀመጣል ብሎ አሳምኖ እኔም ካስቀየማችሁኝ ከሞታችሁ በኋላ ለፍርድ እኔ ፊት ትቆማላችሁ ብሏቸው ሳይሆን አይቀርም እነዚያ ሰዎች እንዲከተሉት ያደርገው። በሞርመን እምነት ከላይ እንዳልኳችሁ ጆሴፍ ስሚዝ ከክርስቶስ የበለጠ ቦታ ይሰጠዋል። እንደነሱ አባባል ጆሴፍ ከክርስቶስ የበለጠ ስራን ሰርቷል። በእውነቱ ከሆነ በእነሱ አልፈርድም። ምክንያቱም የሞርመኑ ኢየሱስ ወደ ምድር መምጣት አያስፈልገውም ነበር። በተጨማሪ ከመሰቀሉ በስተቀር ምንም አይነት ስቃይም ሆነ ሐዘን አልገጠመውም። እንደ ማንኛውም ሰው ተመቻችቶ ኖሮ ነው የሞተው። ሞርመኖችም ከሞቱ በኋላ ባልና ሚስት አምላክ ሆነው እንደ ንጉሥ ወደሚመሩት ፕላኔት ይሄዳሉ። አንድ ሚስት ያለው ወንድ አንድ ሚስቱን ይዞ መቶ ሚስት ያለው ደግሞ መቶ ሚስቶቹን ይዞ ማለት ነው። ይህ ቤተ እምነት አሁን ከ17 ሚሊዮን በላይ ተከታዮች አሉት። የሚያሳዝነው በዓለማችን ላይ ካሉ በፍጥነት እያደጉ ከሚገኙ እምነቶች ውስጥም አንዱ ነው። አንዳንዴ የሰዎችን የዋህነት ዝቅ አርጎ መረዳት ያስቸግራል። በዚህ ኬዝ በሳይንስ እንኳን ሳይቀር የሚደገፉ ነገሮችን ትቶ አንድ ሰው የቃዣውን ነገር እውነት ነው ብሎ መቀበል ያስገርማል። የክርስቶስም መወለድ፣ መኖር፣ መሞትና መነሳት ቀጥሎም ለሐዋርያቱ መገለጹን የሚያሳዩ ብዙ መረጃዎችና የአይንማኞች አሉ በሳይንስ እንኳን የኢየሱስን ትክክለኝነት የሚያሳዩ ማስረጃዎች በግልጽ ተቀምጠው ማግኘት እንችላለን። ነገር ግን ይሄ ሁሉ ማስረጃ እያለ በግልጽ ውሸት እንደሆነ የሚታይና መረዳት የሚቻሉ ነገሮችን አንዳንድ ሰዎች ትክክል ነው ብለው ሲቀበሉ ማየት ይገርማል። ሁሉም የክርስትና እምነት ክፍሎች የማይስማሙበት ነገር ቢኖርም ሁሉንም የሚያስማማቸው አንድ ነገር ኢየሱስ ከተነሳ በኋላ ለሐዋርያቱ መገለጹ ነው። በሞርሞኖች ቤት ግን ለሐዋርያቱ አይደለም የተገለጸው አሜሪካ ላሉ ሰዎች ነው ብሎ ሲዋሻቸው አዎ ብለው የሚቀበሉት ሰዎች ምን አይነት ማገናዘብ እንዳላቸው ለመረዳት ይከብዳል። መጽሐፍ ቅዱስ የምታነቡ ሰዎች ወይም መምህራን ካላችሁ በብሉ ኪዳን ላይ ያሉትን ቤቶች ስለ ኢየሱስ እንደሆኑ ይገባችኋል። ለጊዜውና ለሰዓቱ ተብለው የተነገሩትን ሳያካትት ማለቴ ነው። ኢሳይያስ፣ ድንግል በድንግልና ትጸንሳለች ቢል ኢየሱስና ድንግል ማርያምን ነው። ሙሴ በተራራ ራእይን ቢያይ ምሳሌውና መድረሻው ኢየሱስ ነው። ነቢያትና ትንቢት ራሱ ያስፈለጉት በሰይጣን አገዛዝ ስር ወድቆ የነበረውን የሰው ልጅ ፈጣሪ ረስቶኛል ብሎ ተስፋ እንዳይቆርጥና የእስራኤል አምላክ ሕዝቡን እንደማይረሳ ለማሳየት ነበር። እዚህ ግን አንድ ሰው ትንቢቱ ከተፈጸመ በኋላ ኢየሱስም መጥቶ የሰውን ልጅ ከዘላለም ሳት ካዳነም በኋላ መዝሙረኛ ዳዊት ሁሉ ተፈጸመ ካለ በኋላ ኢየሱስም በአባቶች የተናገርኩት ሁሉ ተፈጸመ ብሎ የ5500 የዘመናትን ትንቢት ከፈጸማቸው በኋላ አንድ አሜሪካዊ ጎረምሳ ተነስቶ ያልተፈጸመ አንድ የሚቀርት ትንቢት አለ እሱም ስለ እኔ ነው ሲላቸው አው ትክክል ነህ ብለው የሚቀበሉትን ሰዎች መረዳት ይከብዳል። እንደ ሞርመኖችም እምነት አምላክ ከሁሉ በፊት የነበረ ሁሉን የፈጠረ ለመሆኑም ደግሞ ተጨማሪው አስደንጋጭ ነጥብ ነው። በድንገት የመጣ መልካም ባህሪ ስለነበረው ወደ ፈጣሪነት ያደገ ሰው ነው የሞርመኖች አምላክ ብሎ የሚያመልኩት። እናትና አባቱ እንኳን አይታወቁም። ይህንን እምነት በደንብ ለተመለከተው ሰው በጊዜ የነበረ አንድ ግለሰብ ሊኖረው የሚፈልገውን ነገር ተመኝቶ እሱን ለማሳካት የሚያመቸውን የራሱን እምነት እንደፈጠረ ግልጽ ነው። አንድ ሰው የወሲብ ሴሰኛ ከሆነና በአንድ ሴት መጽናትን ካልቻለ ከብዙ ሴቶች ጋር መተኛትን ሕጋዊ ያደርጋል። ጆሴፍ ስሚዝም በእምነቱ ውስጥ ከአንድ ሚስት በላይ መፍቀድ ብቻ ሳይሆን የጆሴፍ ስሚዝ የኋላ ታሪኩ እንደሚያሳየው፣ እኔም ደጋግሜ እንዳነሳሁት ከ50 በላይ ሚስቶች ነበሩት። የሚያሳዝነው ነገር ደግሞ እሱን የእግዚአብሔር ሰው ነው ነብይ ነው ብለው አምነው ሐምሳ ሴቶች ተታለው ለአንድ ወንድ የወሲባ የፍላጎት መወጫ መሆናቸው ነው። ጆሴፍ ብቻ ሳይሆን አምላኩ ኤሎሂም እንኳን በሚሊዮኖች የሚቆጠሩ ሚስቶች አሉት ብሎ የገዛ መጽሐፋቸው ያስቀምጣል። ጆሴፍ ብዙ ሚስት ጎቤል ሰው ሆኖ እንዴት እንዲላል ተብሎ መወቀስን ስለፈራ የገዛ ፈጣሪውን ሴሰኛ፣ ዋና ዓላማው በቻለው መጠን ከሴቶች ጋር ግንኙነት የሚያደርግ አካል አድርጎ ማስቀመጡም ደግሞ ያሳዝናል። ይህ ብልግናው በራሱ እምነት ቢቀር መልካም ነበር። ገፋ ብሎ ወደ እኛም መጥቶ መድኃኒታችን ኢየሱስ ክርስቶስን ለኤሎሂም አርጎ መሳሉ ራሱ የሞተበት አሟማቱ ከሰው ሳይሆን ከእግዚአብሔር የመጣበት ቅጣት እንደሆነ ያጠይቃል። ነቢይ ነኝ ያለው ሁሉ ነቢይ አይደለም፣ ሐዋርያ ነኝ ያለው ሁሉ ሐዋርያ አይደለም። ከንግግር ተግባር ይበልጣል። የጆሴፍ ስሚስ ታሪክ ለሁላችንም ትምህርት ይሆነናል ብዬ አስባለሁ። እንደ ጆሴፍ ራሳቸውን በውሸት የሾሙ በሺዎች የሚቆጠሩ ሰዎችን በወሸታ አምራቶቻቸው የሚያሳስቱ ሰዎች የበዙበት ጊዜ ነው። ከቀበሮች ማምለጥ የምትፈልጉ ካላችሁ ቀበሮች ምን እንደሚመስሉ መመልከት ይረዳችኋል ብዬ ስላሰብኩኝ ይህንን ቪዲዮ ልሰራላችሁ ወሰንኩ። ለዛሬው በዚህ ይበቃናል።